ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ነው። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ንጉድ! ይጨፍራሉ እነሱ። ስርዓትና እንትን የላቸውም። ለኢየሱስ እንደው በአናታችን ቆመን ብንዘምርስ? አንተ እኮ ለሚካኤል ነው እንዲሆን እኮ እንደ ሰው ለሚካኤል እንዲሆነ እኛ ለኢየሱስ በአናታችን ቆመን ብንዘምርስ? ለዋናው ሚካኤል ራሱ ለኢየሱስ እኮ ይታዘዛል። ኢየሱስ ያድናል። ኢየሱስ ብቻውን ይመለካል። አንደርብም። ተራት ገዳይ ነው። ምንም ማድረግ አይቻልም። ሰው ይልንም የመላእክትን ስዕል፣ አሁን ሚካኤል ሚካኤል ነጭን ሚካኤል ነጭ ነው። የነጭ ቆዳ የተሳለበት ነው። የወደቀው ጥቁር ነው። ወይም ደግሞ ይሄ ሰይጣንን የገለጡት በጥቁር ነው። ልክ እንደውም አበሻ ነው ይመስላል። አንዳንዴ ራሰ በረሃ ሁሉ ያደርጉታል። እድሜ የሰጡትና ደግሞ ራሰ በረሃ ያደርጉትና ሚካኤል የረገጠው ጥቁር ነው። ከላይ ያለው ነጭ ነው። ኢቭን አንዳንድ አንድ ሰዎች ሕፃናት እኛ ሆነን ስለማንደርስ የሚካኤል እግር ላይ ስለማንደርስ ከፍ አርገው ስለሚሰቅሉት የዛ የወደቀው የሰይጣን ጥቁር ሰውዬ መላጣው ላይ ነው። ምን ደርሰውና መላጣውን ነግተር ነው ምን ስሙ፣ ከባድ ነው። ክብር ለኢየሱስ ይሁን።

በሲል መልኩ ማቅረብ እንችላለን። አምላክን በአይናችን አየን ብለን እንመለስላችሁ ስለስላሴ ስንጠየቅ ኮፕሊንክ እና ሼር ያደረጋችሁ ጥያቄ ምንድነው? አሁን ከተሳለው ና ከሳለው አምላክ ማን ነው? የመጀመሪያ ጥያቄ ነው። ሲቀጥል ደግሞ የት ታይቶ ነው ይሳልከው? እሺ፣ ሌላኛው ጥያቄ ደግሞ አብ፣ ወልድ መንፈስ ቅዱስ ከሆነ እሺ፣ አብም ወልድም ስለህናል እንብል መንፈስ ቅዱስ በምን አይቴ ነው ይሳልከው? መንፈስ ቅዱስ በወረቀት መልኩ ይገለጣል ወይ መንፈስ ቅዱስ መንፈስ ይታያል? በምን አይቴ ሆኖ አንተ ሶስተኛው አካል እሺ፣ የሳልከው ሁለቱም። ጌታ ኢየሱስ ክርስቶስ ከቅድስ ድንግል ማርያም ተወለደ። አብን ያየ ማንም የለም ይላል መጽሐፍ ቅዱስ። አንተ ጌታይቱ ሆኖ አብን እየሳልክ ያለው አብ ወልድ መንፈስ ቅዱስ የሳልክ ነው ያለው። ከዛ ደግሞ ምን ትላል? ስለ ስላሴ ስትጠይቁ፣ እንደ ስንጠይቅማ መስመር ለቀን መውጣት አለብን እንጂ ገዝትም መርገጥ የለብንም። በዚህ በዚህ አንተ በምታስተምረው መንገድ ምን ጉር ነህ ያው ሶስት ትናንሽ ተመሳሳይ ሰዎች ይሰሩና ከዛ ይሄ ስላሴ ነው። አቤት አቤት፣ አቤት ክብር ለኢየሱስ ይሁን። ከተሳለው እና ከሳሊው ማን ነው አምላክ? እውነት ነው። ሳሊው ይበልጣል መሰለህ በእድሜ ከተሳለው። ኢየሱስ ብቻውን ያድናል። ታራት ገዳይ ነው። ኢየሱስ ብቻውን ይመለካል። ሌላ አይጨመርም። ምንም ማድረግ አይቻልም። ስለሆነ ደንም ሞትና ትንሣኤን ትናገራለህ እኔ ስጋውን በበላው ጊዜ ሞትና ትንሣኤ አልገባኝም። ሞትና ትንሣኤውን ትናገራላችሁ። አረ ነው የክርስቶስን እናገራለሁ። አይ የኔን መስሎኝ ነው። ስጋና ደሙ ኮሰርክ። በኋላ በእኔ ነው መገባው። ሰዎች አታገኙም። በየት ነው የምትናገረው? እነማን ሰዎች? ሰው አትጨባበጥም። ሰው ጋር ሰው የበዛበት አሁን ለምሳሌ አክል ምን እንዳይሆን፣ አረ ምንም አይደለም እ ይሄ እኮ ነገርኩ እኮ ከነገረ ድነት ጋር የሚገናኝ ጉዳይ ነው። በምን ለምን ነው ታዲያ ያው ልቀኑና ስለሆነ ነው ማለት ለምን? አህ ለምን? በቃ ይሄ ህግ ስለሆነ የቤተ ክርስቲያን ህግ ስለሆነ ብቻ እኮ መጽሐፍ ቅዱስ ያ የሚለው ሀሳብ ደግሞ እኔ አሁን ስጋውን በልቼ ደግሞ ጠጥቼ የልጅነትን ልጅነት የልጅነትን ክርስትናን አግኝቼ ክርስቲያን ሆኛለሁ አይደል? ስለዚህ እኔ ክርስቲያን ኮንኩኝ በኋላ፣ አሁንም ድር ጨርምር ኢየሱስ ያድናል ብዬ እየነገርኳቸው ነው እኮ ገባ። ግን ለምን መሰለህ ሞትና ትንሳኤን ትናገራላችሁ ካለ ወዲያው አደረጉ ይላል። ሰው ቀጣ፣ ወዲያው ነው። ረ ከባድ ነው። ረ ከቤት ቤት ያገኛችሁ ምርጥ ፓስተር አቤተ ቤት ው ይህኔን ነው አላለም ወንድማችን ሞቶም ተነስቷል። ረ በኢየሱስም የሚገርሙ ሁኔታ ከሲወል ጋር የተገናኘ ገመድ በኢየሱስም የተቆረጠ ይሁን። ትውልድን ጠላልፎ ይዞ ለመሄድ የሚፈልግ እንደ ነዚህ አይነትን እየሰማችሁ ወደ ሲወል እንዳትሄዱ። ወደ ኢየሱስ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ወንዝ ውስጥም ግም ውስጥም ዚህም እንቁራሪት ውስጥ ምን ውስጥም አጥምቋቸው ግም ውስጥ ስለዚህ መሆን አለበት እያወራ ያለው አ ስለዚህ ነው የምታወራው። ከእንደዚህ አይነት የግድያ ሙከራ ምልጠመጠ ትክክለኛ ማስረጃና መረጃችን አንተውነ ሳለ ስለ ፕሮቴስታንት የጥምቀት ስነ ስርዓት ታወራለህ። ለመዳም ብላችሁ የምትሉበት ርቀት እጅጉን ሞትን ወደ እናንተም ያፋጥን ሆኖ ሳለ እግዚአብሔር በምረቱ እድሜን ጨምሮላችሁ ስለ ፕሮቴስታንት ማማራታችን አትቶ እኛ እንደሆነ ትኩረታችን ኢየሱስ ሁሉ ነገራችን ስለ ኢየሱስ ኢየሱስ ኢየሱስ ብቻ እንደሆነ ታውቃላችሁ። እውነትም የግድያ ሙከራ አቤት አቤት ደርሶ መታ አንተም እያወራን መጽሐፍ ቅዱስን አንብም ከጨለማ ጉዞ ውጣ። ና ወደ ኢየሱስ ህይወት ኢየሱስ ነው፣ ከሱ ውጭ መንገድ የለም። ምንም ማረግ አይቻልም? ብቻውን ያድናል ተረት ገዳይ ነው ሰው አይደለም። እግዚአብሔርን ፈልጉት በሚገኝበትም ጊዜ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሀሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል፣ አምላካችን ይቅር ባይ ነውና። ሀሳቤ እንደ ሀሳባችሁ፣ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ ሀሳቤ ከሀሳባችሁ፣ መንገዴም ከመንገዳችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ ወርዶ ምድርን እንደሚያረካት አበቅልና ታፈራ ዘንድ እንደሚያደርጋት ለዘሪም ዘር ለበላተኛ እንጀራ እንደሚሰጥ እንጂ እንዲሁ እንደማይመለስ ከአፌ የሚወጣው ቃል የላኩትን ይፈጽማል የምሻውንም ያደርጋል። ኢሳይያስ አ አምስት። ከእግዚአብሔር ውጭ ምን ሰላም አለ? ወደሱ ከመቅረብ ወደሱ ከመሸሽ ውጭ ምን አማራጭ አለ? ኢየሱስ ያድናል፣ ደስ የሚል ቆንጆ መልእክት ስሙ። እንደነም ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረህ ታደርጋለህ። እሱ ከፊት ነው። ያረገውን እምትደግመው አያስፈቅድህ፣ አይጠይቅህ። ተስማማላ ተስማማ አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደ ትልቅ ጸጋ ይሰጣል ከበደኝ ነት በአንተ ይኖራል። ጌታዊ አቃቴ አንተ ሙትና እኔ በአንተ ልኑር። መከተሉ ከከበደኝ ልድገሞ በአንተ ውስጥ ብከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት ወፍ ጎጆ አለው፣ ቀበሮ ጉርጓድ አለው፣ የሰው ልጅ መኖር የለውም ሲል። በየቀኑ እኮ ታምር የምታረግ መስሎኝ ነበር ብሎ እንዲመለስ የሚያረጋኝ አይደል? ጧት ጧት በምልክትና በድንቅ የምቀሰቅሰን ከእንቅልፌ ክርስትናን በፕሪንስፕል መኖር መልመድ ጥሩ ነው። ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል፣ ስትሪክት ሻርፕ ያደርጋሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። በዚህ ታጣላ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ የምንበላው? እግዚአብሔርን መከተል ከአለም ጋር ጠላት መሆን ስለሆነ ነው። እንጂ እግዚአብሔር መከተል ድሃ ያደርጋል እያልኳቸው አይደለም። ሀብታምም አያደርግም አፍተሮል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም ኢየሱስ ስትከተል በጣም ባለጠጋ ጠጋቶ ኢየሱስ ትም ወንጌል ውስጥ የለም። እንደዚህ አይነት ሐሳብ ወንጌል ኢየሱስን መከተል ብቻ ነው። ስትከተል ይሆንከውን ትሆናል። አንዳንዱን ቢያደህየው አይቆይም። አንዳንዱን ባለጠጋ ቢያደርገው አይቆይም። ስለዚህ እንዳመጣጣች ልጁን በኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን። አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃ ነው። አንዳንዶቻችን ደግሞ በጣም እንትን ብንል አንችልም። የፈጠረን እሱ አይደል? ቆንጆ መሌክ መልእክ ኢየሱስ ብቻውን ነው። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው እንደነም መኖር ምን ያደርግልሃል? መሰንበት ምን ይጠቅመሃል? ለምንድነው የምትፈልገው? በዚህ ኮራፕትድ በሆነ ዓለም ሞልቶ የማይሞላ ምኑ ደስ ይላል? ለምንድነው መቆየት ቆየት የምትፈልገው ለምን ድነው መሰንበት የምትፈልገው? ለምንድነው መኖር የምትፈልገው? በጣም አቅርበን ወደ ነፍሳችን እናስጠጋው። ጎህ ሲቀድ ማለዳ ጠዋት ክፍል ፀሐይ ሲገባ ምን ይሰማሃል? ለምን ፈለግከው እሮብን? ለምን ፈለግሽው ኔክስት ዊክን? ለምን ፈለግከው 2016ን? ዳዊት እንደዚህ ነው የሚለው ከሰነበትኩ ከቆየው ስላንተ እንዳወራ አትተወኝ። ያላንተ መኖር አልፈልግም፣ ካንተ ውጭ መኖር አልፈልግም። ያላንተ ሐልዋት፣ ያላንተ ሙቀት፣ ያላንተ አብሮነት፣ ያላንተ እርዳታ መኖር አልፈልግም። እናሳ አትተወኝ፣ ለምን እንዳወራ ስላንተ እንዳወራ፣ ስላንተ እንድናገር። ክብር ለኢየሱስ ይሁን። በህይወት ካለን ስለሱ እናወራለን። ሌላ ስለ ኮተት እያወራን ስለ ኮተት አንኖርም። ያንን ያንንም ለማግኘት ምን ይሰራል፣ አግኝተህም ረክሳል። ስለሱ ማውራት ግን ሁሌም ደስ ያሰኝ፣ ሰላም ይሰጣል፣ ህይወት ይሰጣል። ህይወት እየሱስ ነው። ከሱ ውጭ መንገድ የለም፣ ምንም ማድረግ አይቻልም። ሰበነንም ወንጌል ድሮ እንደዚህ ነበር። ዛሬ በእኛ እጅ ላይ ደርሶ ማንም የገቢ ምንጭ እንዳደረገው አይደለም። ወንጌል ድሮ እንደዚህ ነበር። ክብር ለኢየሱስ ይሁን። ያልተሻገር ነው የለም። በሱ ስሙ መረብ አድርጋችሁ። አንተ ሰው ድምፁን ከፍ አድርጎ ስለ ኢየሱስ መናገር ራሱ እንደ ኃጢአት በሚቆጠርበት ዘመን ያንን ዋጋ ከፍሎ በእኛ እጅ አደረሱ። እንክርዳት ተነሳ ከጎን በኢየሱስ ስም ትበላጽጋለ፣ በኢየሱስ ስም ይህንን ትንትላለ፣ የሚነግዱ ነጋዴዎች መጡ። ዛሬ እንደቀለለ እንዳታዩ፣ ብዙ ዋጋ ተክፍሎ የመጣ ነው ወንጌል። ይህ ጥሩና ደስ የሚል አስተማሪ ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በላይ ላይ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።